ምዕራፍ 11 ንጉሡም ሰሎሞን ከፈርዖን ልጅ ሌላ በሞዓባውያንና በአሞናውያን በኤዶማውያንም በሲዶናውያንና በኬጢያውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከእነዚህ ጋር ሰሎሞን በፍቅር ተጣበቀ። ለእርሱም ወይዛዝርት የሆኑ ሰባት መቶ ሚስቶች ሦስት መቶን ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። ሰሎሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሰሎሞን ልቡ እንዲሁ አልነበረም። ሰሎሞንም የሲዶናውያንን አምላክ አስታሮትን የአሞናውያንንም ርኩሰት ሚልኮምን ተከተለ። ሰሎሞንም በእግዚአብሔር ቤት ክፉ ነገርን አደረገ፣ እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያን ጊዜም ሰሎሞን ለሞዓብ ርኩሰት ለካሞሽ፣ ለአሞንም ልጆች ርኩሰት ለሞሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሠራ። ለአማልክቶቻቸው ዕጣን ለሚያጥኑ መሥዋዕትም ለሚሠው ለእንግዶች ሚስቶቹ ሁሉ እንዲሁ አደረገ። ሁለት ጊዜም ከተገለጠለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቀዋልና እግዚአብሔርም ያዘዘውን ነገር አልጠበቀምና እግዚአብሔር ሰሎሞንን ተቈጣ። እግዚአብሔርም ሰሎሞንን አለው፤ ይህን ሠርተሃልና ያዘዝኩህንም ቃል ኪዳኔንና ሥርዓቴን አልጠበቅህምና መንግሥትህን ከአንተ ቀዳድጄ ለባሪያህ ሰጠዋለሁ። ነገር ግን ከልጅህ እጅ ቀደዋለሁ እንጂ ስለ አባትህ ስለ ዳዊት ይህን በዘመንህ አላደርግም። ነገር ግን ስለ ባሪያዬ ስለ ዳዊትና ስለ መረጥኳት ስለ ኢየሩሳሌም ለልጅህ አንድ ነገድ ሰጣለሁ እንጂ መንግሥቱን ሁሉ አልቀድም። እግዚአብሔርም ከኤዶምያስ ነገሥታት ዘር የኤዶምያስን ሰው ሐዳድን ጠላት አድርጎ በሰለሞን ላይ አስነሳው። ኢዮአብና እስራኤልም ሁሉ የኤዶምያስን ወንድ ሁሉ እስኪገድሉ ድረስ ስድስት ወር በዚያ ተቀምጠው ነበርና ዳዊት በኤዶምያስ በነበረ ጊዜ የሰራዊቱም አለቃ ኢዮአብ ተወግተው የሞቱትን ሊቀብር በወጣ ጊዜ የኤዶምያስንም ወንድ ሁሉ በገደለ ጊዜ ሐዳድ ገና ብላቴና ሳለ ሐዳድና ከእርሱ ጋር ጥቂቶቹ ከኤዶምያስ ሰዎች የሆኑ የአባቱ ባሪያዎች ወደ ግብፅ ኰብልለው ነበር። ከምድያምም ተነሥተው ወደ ፋራን መጡ፣ ከእነርሱም ጋር ከፋራን ሰዎች ወሰዱ፣ ወደ ግብፅም መጡ። ወደ ግብፅም ንጉሥ ወደ ፈርዖን ዘንድ ገቡ። እርሱም ቤት ሰጥቶ ቀለብ ዳረገው፣ ምድርም ሰጠው፣ የሚስቱንም የእቴጌይቱን የቴቄምናስን እህት እስኪያጋባው ድረስ ሐዳድ በፈርዖን ፊት እጅግ ባለመዋል ሆነ። የቴቄምናስ እህት ጌንባትን ወለደችለት፤ ቴቄምናስም በፈርዖን ቤት አሳደገችው። ጌንባትም በፈርዖን ቤት በፈርዖን ልጆች መካከል ነበረ። ሐዳድም በግብፅ ሳለ ዳዊት ከአባቶቹ ጋር እንዳንቀላፋ የሰራዊቱ ማለቃ ኢዮዋብ እንደ ሞተ በሰማ ጊዜ ሐዳድ ፈርዖንን ወደ አገሬ የሄድ ዘንድ አሰናብተኝ አለው። ፈርዖንም እንሆ ከእኔ ዘንድ ወደ አገርህ መሄድ የፈለግህ ምን አተህ ነው አለው። እርሱም አንዳች አላጣሁ፣ ነገር ግን ልሂድ ብሎ መለሰ። ሐዳድም ወደ አገሩ ተመለሰ። ሐዳድም ያደረገው ክፉ ነገር ይህ ነው፤ እስራኤልን አስጨነቀ፣ በኤዶሚያስም ላይ ነገሠ። እግዚአብሔርም ደግሞ ከጌታው ከሱባ ንጉሥ ከአድር አዛር የኰበለለውን የኤልያዳን ልጅ ሬዞንን ጠላት አድርጎ አስነሣበት። ዳዊትም የሱባን ሰዎች በገደለ ጊዜ ሬዞን ሰዎችን ሰብስቦ የጭፍራ አለቃ ሆነ። ወደ ደማስቆም ሄዱ፣ በዚያም ተቀመጡ፣ በደማስቆም ላይ ያነገሡት አዳድም ካደረገው ክፋት ሌላ በሰሎሞን ዘመን ሁሉ የእስራኤል ጠላት ነበረ። ከሳሪራ አገር የሆነ የሰሎሞን ባሪያ የኤፍሬማዊው የናባጥ ልጅ ኢዮርባም በንጉሡ ላይ አመጸ። እናቱም ጽሩዓ የተባለች ባልቴት ሴት ነበረች። በንጉሱም ያመጸበት ምክንያት ይህ ነው። ሰሎሞን ሚሎን ሠራ ያባቱንም የዳዊትን ከተማ ሰባራውን ጠገነ። ኢዮርባአምም ጽኑ ኃያል ሰው ነበረ። ሰሎሞንም ጎልማሳ ሰው በሥራ የተመሰገነ መሆኑን ባየ ጊዜ በዮሴፍ ነገድ ሥራ ሁሉ ላይ ሾመው። በዚያን ጊዜም ኢዮርባአም ከኢየሩሳሌም በወጣ ጊዜ ሴሎናዊው ነቢዩ አኪያ በመንገድ ላይ ተገናኘው። አኪያም አዲስ ልብስ ለብሶ ነበር። ሁለቱም በሜዳው ለብቻቸው ነበሩ። አኪያም የለበሰውን አዲስ ልብስ ይዞ ከዐሥራ ሁለት ቈራረጠው። ኢዮርብዓምንም አለው፦ ዐሥር ቁራጭ ውሰድ፤ የእስራኤል አምላክ እግዚአብሔር እንዲህ ይላልና፦ እነሆ ከሰሎሞን እጅ መንግሥቱን እቀዳለሁ፤ አሥሩንም ነገዶች እሰጥሃለሁ። ስለ ባሪያዬ ስለ ዳዊት ከእስራኤልም ነገድ ስለ መረጥኳት ከተማ ስለ ኢየሩሳሌም ግን አንድ ነገድ ይቀርለታል። ጥለውኛልና ለሲዶናውያንም አምላክ ለአስታሮት ለሞዓብም አምላክ ለካሞሽ ለአሞንም ልጆች አምላክ ለሚልኮም ሰግደዋልና አባቱም ዳዊት እንዳደረገ በፊቴ ቅን ነገር ያደርጉ ዘንድ ሥርዓቴንና ፍርዴን ይጠብቁ ዘንድ በመንገዴ አልሄዱምና መንግሥቱንም ሁሉ ከእጁ አልወስድም። ትእዛዜና ሥርዓቴን ስለ ጠበቀው ስለ መረጥኩት ስለ ባሪያዬ ስለ ዳዊት ግን በዕድሜው ሁሉ አለቃ አደርገዋለሁ። መንግሥቱንም ከልጁ እጅ እወስዳለሁ፣ ለአንተም አሥሩን ነገድ እሰጥሃለሁ። ስሜንም ባኖርኩበት በዚያች በመረጥኳት ከተማ በኢየሩሳሌም ለባሪያዬ ለዳዊት በፊቴ ሁል ጊዜ መብራት ይሆንለት ዘንድ ለልጁ አንድ ነገድ እሰጠዋለሁ። አንተንም እወስድሃለሁ፣ ነፍስህም በወደደችው ሁሉ ላይ ትነግሣለህ። በእስራኤልም ላይ ንጉሥ ትሆናለህ። ባሪያዬም ዳዊት እንዳደረገ ያዘዝኩውን ሁሉ ብትሰማ፣ በመንገዴም ብትሄድ፣ በፊቴም የቀናውን ብታደርግ፣ ሥርዓቴንና ትእዛዜን ብትጠብቅ፣ ከአንተ ጋር እሆናለሁ፣ ለዳዊትም እንደ ሠራሁለት ጽኑ ቤት እሠራልሃለሁ፣ እስራኤልንም ላንተ እሰጥሃለሁ። ስለዚህም የዳዊትን ዘር አስጨንቃለሁ፣ ነገር ግን በዘመን ሁሉ አይደለም። ሰሎሞንም ኢዮርባዓምን ሊገድለው ወደደ። ኢዮርባዓምም ተነስቶ ወደ ግብጽ ኮበለለ፣ ወደ ግብጽም ንጉሥ ወደ ሺሻቅ መጣ። ሰሎሞንም እስኪሞት ድረስ በግብጽ ተቀመጠ። የቀረውም የሰሎሞን ነገር ያደረገውም ሁሉ ጥበቡም እነሆ በሰሎሞን ታሪክ መጽሐፍ ተጽፏል። ሰሎሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት አርባ ዓመት ነበረ። ሰሎሞንም ከአባቶቹ ጋር አንቀላፋ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በፋንታው ነገሠ።